ንቃተ ህግ ንቃተ ህግ የፌዴሪ ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከሰላሳ ይቀርባል። ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። የፍትህ ሚኒስቴር በማቋቋሚያ አዋጁ በተሰጠው ተግባርና ኃላፊነት መሰረት ለህብረተሰቡ የንቃተ ህግ የማሳደግ ስራ በንቃተ ህግ ትምህርት ስልጠና ዳይሬክቶሬት በኩል በፋና ኤፍኤም 98 ነጥብ አንድ እና በፋና ብሔራዊ ሬዲዮ የተለያዩ መረጃዎችን እያደረሰ ይገኛል። ለበርካታ ጊዜያትም በጣቢያችን ሲተላለፍ መቆየቱ ይታወቃል። እየተላለፈም ይገኛል። ስለ ፕሮግራሙ ያላችሁን ሀሳብና አስተያየት በ0913 15 7835 ና በ0913 25 0324 ላይ በመደወል ና በፍትህ ሚኒስቴር ገጽ ላይ የጽሁፍ መልእክት በመላክ ያላችሁን አስተያየትና ሀሳብ እንድታሳውቁ የፍትህ ሚኒስቴር ጠይቋል። አድማጮች፣ ስለዚህም ከላይ በተጠቀሱ ቁጥሮች እንዲሁም በጽሁፍ መልእክት በንቃተ ህግ ፕሮግራም ዙሪያ ያላችሁን ሀሳብና አስተያየት ታጋሩን ዘንድ ይህ መልእክት ተላልፏል። ሰላም የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን ሰዓቱን ጠብቆ መደመጡን ጀምሯል። በፕሮግራሙ ስለ ህግ ግንዛቤ የሚፈጥሩ የተለያዩ ርዕሰ ጉዳዮች ይዳሰሱበታል። በዛሬው ዝግጅታችን የህክምና እርዳታ ያለበቂ ምክንያት መከልከል የሚያስከትለውን የወንጀል ተጠያቂነት እንመለከታለን። ባለሙያ ሰፋ ያለ ማብራሪያ ይሰጥበታል። እንዲሁም ያነጋገር ናቸው የተለያዩ ሰዎች በርዕሰ ጉዳያችን ዙሪያ ሀሳባቸውን ያጋሩናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የጤና መብት ከሰው ልጅ ተፈጥሯዊ ህልውና ማለትም በህይወት የመኖር ፍጹማዊ ሰብአዊ መብትና የአካል ደህንነት መብት ጋር ቁርኝነት ያለው መሰረታዊ መብት ነው። ይህ ለሰው ልጆች ህልውና ወሳኝ ሚና ያለው የጤና መብት በተሟላ ሁኔታ እንዲከበርና እንዲረጋገጥ ከሚያስችሉ መንገዶች ዋነኛው በህግ ማዕቀፎች ውስጥ የጤና መብት ራሱን በቻለ አግባብ በሰብአዊ መብቶች ዘርፍ እንዲካተት ማድረግ ወሳኝ በመሆኑ በተባበሩት መንግስታት ድርጅት ሁሉን አቀፍ የሰብአዊ መብቶች መግለጫ 1948 አንቀጽ 251 በዓለም አቀፍ የኢኮኖሚና ባህላዊ መብቶች ስምምነት እንዲሁም በአፍሪካ ህዝቦች ደህንነት ቻርተር ውስጥ ማንም ሰው በጤና የመኖር መብት አለው በሚል በግልጽ ተደንግጎ ይገኛል። በተመሳሳይ ሁኔታም በኢፌድሪ ህገ መንግስት አንቀጽ ዘጠኝ አንድ ስር ዜጎች ጤናቸው ተጠብቆ የመኖር መብት እንዳላቸው እውቅና ሰጥቷል። አንድ ሰው በተፈጥሮ ህመም ወይም በአደጋ ምክንያት አስቸኳይ እርዳታ የሚሻበት በርካታ አጋጣሚዎች ሊኖሩ ይችላሉ። በተለያየ ምክንያት ህመም ወይም አደጋ ገጥሟቸው የህክምና እርዳታ ለሚያስፈልጋቸው ሰዎች የመጀመሪያ ደረጃ እርዳታ መስጠት የህክምና ባለሙያዎች ኃላፊነት ነው። ፈይሳ ሽርኮ ይባላለሁ። በኢፌዴሪ ፍትህ ሚኒስቴር በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቤ ህግ ነኝ። በወንጀል ህጉ ላይ በተገለጸው አግባብ ስናየው የህክምና እርዳታ ማስጠት ማለት አንድ በተፈጥሮም ሆነ በአደጋ ምክንያት አስቸኳይ የህክምና እርዳታ የሚያስፈልግ ሰው ጉዳት ደርሶበት ለዛ ሰው የሚደረግ የህክምና እርዳታ እንደሆነ መገንዘብ እንችላለን። ነገር ግን ይህንን የህክምና እርዳታ መከልከል ማለት አንድ ሰው በተፈጥሮም ሆነ በአደጋ ከፍተኛ ጉዳት ደርሶበት ወደ ህክምና ተቋም ወይም ደግሞ የህክምና ባለሙያ ሄዶ አገልግሎቱን በሚጠይቅበት ጊዜ በቂ ባልሆኑ ምክንያቶች ብሎ ወንጀል ህጋችን ይገልጻል። በቂ ባልሆኑ ምክንያቶች ይህንን የህክምና እርዳታ መከልከል ወይም አለመስጠት እንደሆነ ገጽ 537 ላይ የተመለከተውን ስናይ ያንን በዛ ልክ መገንዘብ እንችላለን። ግርማ ተሾመ ባላለሆኝ የዚሁ የአዲስ አበባ ከተማ ነዋሪ ነኝ። አንድ ሰው አደጋ ደርሶበት ሆስፒታል ቢሄድ ገንዘብም ኖረዋል ኖረው አደጋ የደረሰበት ሰው የሚመለከተው ሆስፒታል ባለሙያዎች መታከም አለበት። የሆስፒታሉ ሰዎች ደግሞ ይህንን ነገር አናደርግም ብለው ቢሉ አንደኛ በዚህ አደጋ ምክንያት ተጎጁ ህይወቱ ቢያልፍ ሆስፒታል ውስጥ ያሉት ሰዎች የሚመለከታቸው ሰዎች የሞራል ተጠያቂነት ያስከትላል። በሁለተኛ ደረጃ ደግሞ የወንጀል ተጠያቂነትም አለበት። ለምን ወደ ሞት የቀረበን ሰው የማገዝ እና የመደገፍ ግዴታ አለበት። ይህንን ባያደርግ በወንጀል ተጠያቂነት የሚያስከትል ይመስለኛል። የህክምና ባለሙያም ፍቃድ የሚሰጠው የህክምና አገልግሎት እንዲሰጥ ነው። የህክምና ተቋምም ፍቃዱ የተሰጠው የህክምና አገልግሎት እንዲሰጥበት ነው። ስለዚህ በዚህ በተሰጠው ፈቃድ መሰረት አገልግሎቱን መስጠት አለበት። እንግዲህ ሰው በተፈጥሮም ሆነ በተለያዩ አደጋዎች ምክንያት አስቸኳይ የህክምና እርዳታ የሚሻባት በርካታ አጋጣሚዎች እንዳሉ ይታወቃል። በተለያየ ምክንያት ህመም ወይም ደግሞ አደጋ ገጥሟቸው የህክምና እርዳታ ለሚሹ ሰዎች የህክምና እርዳታ መስጣት ደግሞ የነዚህ የህክምና ተቋማትና ባለሙያዎች ግዴታ እንደሆነ የወንጀል ህጉም ሆነ ሌሎች ህጎች ያመለክታሉ። አንቀጽ አምስት መቶ ሰላሳ ሰባት ላይ ማንኛውም የህክምና ተቋም ወይም ደግሞ የህክምና ባለሙያ ከፍተኛ አደጋ ደርሶበት በተፈጥሮም በተለያየ ምክንያቱ በአደጋም ጉዳት የደረሰበትን ሰው የማከም ግዴታ ያለበት ሲሆን ይህንን አገልግሎት በምንቸገረኝነት በራስ ወዳድነት ገንዘብም አላመጣም በማፈለግ በጥላቻ በንቀት ወይም ደግሞ በማንኛውም ተመሳሳይ ምክንያቶች አስፈላጊ የሆነውና በሙያው ተግባሩ ሊያደርጎ የሚገባውን አገልግሎት ሳይፈጽም ይቀራ እንደሆነ በወንጀልም እንደሚጠየቅ እስከ ስድስት ወር ቀላል እስራት ሊቀጣ እንደሚችልና በተጨማሪም ወይም ደግሞ በአማራጭ በመቀጫው ሊቀጣ እንደሚችል የወንጀል ሕጋችን አመለክታል። በማንኛውም ጊዜ አደጋ በሚደርስበት ወይ ደሞ በግለሰቦች ላይ አደጋ ሲደርስ ሕክምና ወይ ቀድሞ ፈረስቴድ የመስጠት የሞራል ግዴታ ይኖራል። ማንኛውም ክሊኒክ የሚሆነው የሕክምና ተቋም ይህን አገልግሎት የመስጠት በመጀመሪያ ደረጃ የሞራል ግዴታ ይኖረዋል። እያስባለሁ አደጋ ላይ ያለን ሰው ሳይረዱ እያዩ ማለፍ በግለሰብ ደረጃም ሆነ በማህበረሰብ ደረጃ አሉታዊ ውጤቶች ያሉት ሲሆን ነገር ግን ሰዎች ይህን ነገር ላለማድረጋቸው የተለያዩ ምክንያቶች ይኖራቸዋል። በአደጋ ላይ ያለን ሰው በተለያዩ ምክንያቶች ያለመደገፍም ሆነ ያለመርዳት ተጠያቂ የሚያደርገው የህክምና ባለሙያዎችን ብቻ ሳይሆን ሌሎች የማህበረሰቡ ክፍሎችንም ያካትታል። ደም እየፈሰሰ ያለውን ሰው፣ መንገድ ላይ ወድቆ ያለውን ሰው ማንኛውም ሰው ማንኛውም ዜጋ መንገድ ላይ እያየ ማለፍ በማንኛውም ሰው ላይም ተጠያቂነት እንደሚያመጣ የወንጀል ህጋችን አንቀጽ 75 ላይ የተመለከተው አዳንጊጎ ይገኛል። በዚህም በአደጋ ላይ የሚገኝን ማንኛውንም ሰው ከወደቅበት ቦታ አንስቶ ካቻለ እዚያው ጥረት አድርጎ የመጀመሪያ ደረጃ የህክምና እርዳታ በማድረግ እንዲያገግም ማድረግ ነው። ያም ማድረግ የማይችል ከሆነ ያን ሰው አንስቶ ወደ ህክምና ተቋማት በማውሰድ የህክምና አገልግሎት እንዲያገኝ ማድረግ ግዴታው እንደሆነ፣ የማንኛውም ሰው ግዴታ እንደሆነ የወንጀል ህጋችን አንቀጽ 75 ላይ የተመለከተው ያመለክታል። ነገር ግን እነዚህ ሰዎች በተለይም የህክምና ተቋማት ወይ ደግሞ የህክምና ባለሙያዎች ተጨማሪ ኃላፊነት እንዳለባቸው ማለትም እንደዚህ ያነሳው እነሱ ጋር ለህክምና አገልግሎት ሲመጣ ከፍተኛ ጉዳት ላይ ያለው ሰው ስለሆነ ያን ሰው ቅድሚያ ሰጥቶ ክፍያ ካርድ ካላወጣ ብሎ ሰው ማንገላት ትቶ ያን ሰው ቅድሚያ ህይወትን የማትረፍ ስራ ህይወቱን የማቆያት ስራ ማስራት እንደሚጠበቅባቸውና ይህንን ካላደረጉ ደግሞ እስከ ሁለት አመት ሊቀጡ እንደሚችሉ ያስቀምጣል። እንግዲህ ሁለት አይነት ተጠያቂነትን እያየን ነው። አንድ እንደ ባለሙያ ባለሙያ ሊጠየቅ ይችላል። በተጨማሪም ተቋሙ የግል ተቋማት በተለ ቢታይም በወንጀል ተጠያቂ ሊሆኑ እንደሚችሉም የወንጀል ህጋችን አንቀጽ 537 አንቀጽ 575 ላይ የተመለከተው ያመለክታል። ይህ ግለሰብ ሞተም አልሞተም ድጋፍ ባለማድረጉ ሆስፒታሉ የሚመለከተው ሰው ድጋፍ ባለማድረጉ ለደረሰው ጉዳት ካሳ የመክፈል ግዴታ አለበት ማለት ነው። ስለዚህ ይህንን ተገንዝበን በተለይ በዚህ በጤናው አካባቢ ላይ የተሰማራን ግለሰቦች በእንደዚህ በአደጋ ምክንያት ለመጡ ሰዎች እርዳታ የመስጠት ሞራላዊ፣ ህጋዊ ግዴታ እንዳለብን መረዳት ያስፈልጋል ማለት ነው። በተለይ የግል የጤና ተቋማት አፋጣኝ የህክምና እርዳታ ከመስጠት ይልቅ የተለያዩ መስፈርቶችን በማብዛት ሰዎች ይበልጥ እንዲጎዱ የሚያደርጉበት አጋጣሚዎች ይስተዋላሉ። ይህ በመሆኑም ተቋማትም ሆነ ባለሙያዎች ተጠያቂ የሚሆኑበት የህግ አግባብ አለ። መንግስት የህክምና ተቋማትን በወንጀል ከሶ ተጠያቂ ማድረግ እንደማይቻል የወንጀል ህጋችን አንቀጽ 34 ላይ ከተመለከተው ማየት ይቻላል። ነገር ግን ባለሙያዎች አሁንም እዚህ ላይ ተጠያቂ ሊሆኑ የሚችሉበት አግባብ፣ ምክንያቱም በምን ቸገረኝነት ገንዘብን ካላመጣን በማፈለግ ወይም ደግሞ በሌላ በጥላቻ ይህን አገልግሎት የማይሰጡ ከሆነ የመንግስት የህክምና ተቋም ውስጥ ያሉ ባለሙያዎች ቢሆኑ በወንጀል ተጠያቂ ሊሆኑ ይችላሉ። ቢያንስ አሁን የግል ተቋም ውስጥ ተቀጥሮ የሚሰሩም ሊሆኑ ይችላሉ። ተቋሙ ካርድ ካላወጡ ገንዘብ ካልከፈሉ ህክምና አገልግሎት እንዳይሰጡ ሊከለክላቸው ይችላል። ነገር ግን በግላቸው እነሱ ጥረት ማድረግ አለባቸው። ምክንያቱም አደጋ ላይ ያለውን ሰው መርዳት ይጠበቅባቸዋል። የሰብዓዊነት ስለሆነ ከዚ አንጻር መርዳት ይጠበቅባቸዋል። ከዛም ባለፈ ግን እነሱ ተቀጥሮ የሚሰሩበት ተቋም የግል ተቋም የሚከለክላቸው ከሆነ ያ ተቋም በህግ ተጠያቂ ሊሆን የሚችልበት አግባብ ስላለ የወንጀል ህጉ አንቀጽ 34ን ጠቅሶ አምስት ሰላሳ ሰባትም ሆን አምስት ሰባ አምስት ጋር በማገናኘት እነሱ ላይ የወንጀል ተጠያቂነትን ማስፋን እንደሚቻል አጠቃላይ ከወንጀል ህጉ ላይ ማየት ይቻላል። የገጠመኝ ሁኔታ አለ። ከዚህ ፊት አንድ ሕክምና ተቋም እንደዚሁ በመንገድ ላይ ወድቆ የተገኘን ግለሰብ ተባብረን ይዘነው ሄድን። ይህ የህክምና ተቋም በመጀመሪያ ደረጃ ብር ካላስያዘ በስተቀር በህክምና ተቋም ውስጥ ምንም አገልግሎት አልሰጥም የሚል ሀሳብ ያቀርባል። ይሄ ሁኔታ ግን ብዙ ጊዜ ከሞራል ሀሳቢዎች ትንሽ ነዋይን ያስቀደመ በመሆኑ ከሞራል ህሳቤ ትንሽ ያፈነገጠ ጉዳይ ነው። ማንኛውም ህክምና ተቋም አገልግሎት ሲሰጥ ምንም እንኳን የሚሰራው ለትርፍ ቢሆንም የመጀመሪያ እርዳታ የመስጠት ደግሞ የሞራል ግዴታ ይኖርበታል። ቀድሞ የመጀመሪያ እርዳታውን ከሰጠ በኋላ ያን ሰው ህይወት ከታደገ በኋላ ሙሉ ህክምና የሚያስፈልግ ከሆነ ለሚሰጠው አገልግሎት ክፍያ የመጠየቅ መብቱ የተጠበቀ ሆኖ ከበር አላስገባም ብር ካልያሰስክ ብሎ ድንገተኛ አደጋ የደረሰበትን ግለሰብ መመለስ አግባብ ሆኖ አይታየኝም። ጉዳዩ የደረሰው በመኪና አደጋ እንደሆነ ከአደጋው አስከፊነትና ከሰብአዊነት አንጻር የተሽከርካሪ አደጋ ተጎጂዎች ያለምንም ቅድመ ሁኔታ የሕክምና እርዳታ ማግኘት እንደሚገባቸው በሕጉ ተቀምጧል። በተለየ ሁኔታ በሀገራችን በብዛት የትራፊክ አደጋ ይደርሳል ይታወቃል። ከዛ ጋር በተገናኘ በተለየ ሁኔታ አዋጅ ወጥቷል። አዋጅ ቁጥር 799/2005 ዓ.ም የወጣ አዋጅ አለ። እንግዲህ በዚህ አዋጅ መሰረት የተሽከርካሪ አደጋ ተጎጂዎች ያለ ምክንያት ያለምንም ቅድመ ሁኔታ የሕክምና እርዳታ የማግኘት መብት እንዳ እንዳላቸው አዋጁ ይደነግጋል። ይህ አዋጅ ጉዳት የደረሰ በተሽከርካሪ እንደሆነ ተሽከርካሪ ስንል እንግዲህ ከብስክሌትና ከዊልችር ውጭ ያሉ በኤሌክትሪክ ወይም ደግሞ በመካኒካል ኃይል በሚሰራ ሞቶር ወይም ደግሞ ተሽከርካሪ የደረሰ አደጋ እንደሆነ ከአደጋው አስከፊነትና ከሰብአዊነት አንጻር የተሽከርካሪ አደጋ አደጋን በደረሰ ጊዜ ተጎጂዎች ያለምንም ቅድመ ሁኔታ የህክምና እርዳታ ማግኘት መብት እንዳላቸው የተሽከርካሪ አደጋ የሶስተኛ ወገን መድን አዋጅ ቁጥር 799/2005 ይደነግጋል። በዚህም ማንኛውም ሰው ተሽከርካሪ አደጋ ጉዳት ከደረሰበት ብር ሁለት ሺህ ነው የሚለው። እንግዲህ ይሄ አዋጅ ሁለት ሺ አምስት የወጣው አዋጅ ነው። እስከ ሁለት ሺህ ብር ህክምና የመንግስትም ሆነ የግል ተቋማት ህክምና ማስጣት ግዴታ ይጥልባቸዋል። የወንጀል ህጋችን አንቀጽ አምስት መቶ ሰላሳ ሰባትም አንቀጽ አምስት መቶ ሰባ አምስት ላይም አደጋውን ከማስቆም እና አደጋውን ከመከላከል የሚያስችል እርምጃ እንዲወስዱ የህክምና አገልግሎት የማስጣት ግዴታን ነው የሚያስቀምጠው። አዋጁ በግልጽ ምን እንደሚል፣ በዚህ ዙሪያ በጤና ጋር ተያይዞ ምን እንደሚል ባላውቅም የሰው ልጅ ሰብአዊነት አንዱ የሞራል ግዴታ ስለሆነ የሰው ልጅ አደጋ ደርሶበት ህክምና ሲሄድ የመጀመሪያ እርዳታ የመስጠት የሐኪሙም የሌሎችም ግለሰቦች በተለይ የሐኪሙ ከፍተኛ ሁኔታ የሞራል ግዴታ ይኖርበታል ብዬ ገምታለሁ። ከዚህ አንጻር ማንኛውም ሰው አደጋ ደርሶበት ህክምና ተቋም ሲሄድ ያለምንም ቅድመ ሁኔታ የመጀመሪያ እርዳታ የማግኘት መብት ሲኖረው፣ ህክምናውን የሚሰጠው አካል ደግሞ በአዋጅ የተጣለበትን ግዴታ ባላውቅም ግን የሞራል ግዴታ እንዳለበት እገምታለሁ የትራፊክ አደጋ ከፍተኛ ጉዳት ሊያስከትል የሚችል አደጋ በመሆኑ በተሻሻለው አዋጅ እስከ 1500 ብር ድረስ መታከም ይችላል። 205 ነው የወጣ ይሄ ደንብ ደግሞ በ2016 አምና የወጣ ነው። ምክንያቱም አሁን 200 ብር ማለት አሁን ማንንም ማከም አይችልም። እንግዲህ የትራፊክ አደጋ ያደረሰበት ሰው ደግሞ ጉዳቱም ከፍተኛ እንደሚሆን ይታሰባል። ከዛ ጋር በተገናኘ በ2000 ብር ህክምና መስጠት አይቻልም። ስለዚህ ይሄ የምስሎች ደንብ አምስት ሀምሳ አራት በአንቀጽ አራት ላይ እስከ አስራ አምስት ሺህ ብር የህክምና እርዳታ ክፍያ ሳይ አገልግሎት መስጠት እንደሚገባቸው ደንግጓል። ስለዚህ ይህንን ክፍያ ከከፈሉ በኋላ ማጠየቅ እንደሚችሉም ማንኛውም የጤና ተቋም ይህንን ያስወካ የህክምና እርዳታ ክፍያ ሳይ ጠይቅ የመስጠት ግዴታ እንዳለበት በአዋጁ አንቀጽ ሀያ ሰባት ሁለት ላይ በግልጽ ተቀምጧል። ክፍያውን አገልግሎቱን ከሰጣ በኋላ ከመድን ኩባንያ ወይም ደግሞ ከመድን ፈንድ ኤጀንሲው የሚጠይቅ መሆኑን በአንቀጽ ሀያ ሰባት ሶስትና አራት ላይ ትንብሏል። እንግዲህ የፈንድ ተቋቁሟል የተቋቋሙ ተቋማት ናቸው ነ ክፍያውን እስከ 1ስ ብር በራሱ ህክምና በነጻ ክፍያ ሳይጠይቅ ህክምና ክፍያን ደግሞ ወጪውን ከማዲን ፈንድ ማጠየቅ እንደሚችል ያስቀምጣል ማለት ነው። አዋጁ በተለያዩ ሁኔታዎች ውስጥ አደጋ ውስጥ ያሉ ሰዎችን አለመርዳት በሞራል ላይ ተጽዕኖ ስለሚፈጥርና ከህግ አንጻር ስለሚያስቀጣ ሁሉም ማህበረሰብ በመረዳዳትና በመተጋገዝ ኃላፊነቱን ሊወጣ ይገባል መልእክታቸው ነው። ባጁ አንቀጽ 30 ላይ ይህንና መሰል ሌሎች በደንቡ ላይ የተመለከቱ ድንጋጌዎችን በመተላለፍ የሚፈጸሙ ወንጀሎች ከአንድ አመት እስከ ሁለት አመት በሚደርስ ቀላል እስራት ወይም ደግሞ በመቀጮው ሊያስከቱ እንደሚችሉ ህጉ ያስቀምጣል። እንግዲህ ከትራፊክ አደጋ ጋር በተገናኘ እንደ ምሳሌ ማንሳት የምንችለው አንድ ሰው የትራፊክ አደጋ ደርሶበት ደም እየፈሰሶ መንገድ ላይ ወርቆ፣ ብዙ ጊዜ የሚገጩ ሰዎች ያመልጣሉ የህግ ተጠያቂነትን ፈርቶ ሰውም በዛው ልክ ደም እየደማ ጉዳት ደርሶበት በዛው ጥሎ ይሄዳሉ። ሌሎችም መንገድ ላይ የሚያልፉ ተሽከርካሪዎችም ያን ሰው አንስቶ ወደ ሕክምና ተቋም ማውሰድ በእኛ ላይም ተጠያቂነት ሊያመጣብን ይችላል። ምርመራ እስኪጣራ ድረስ ራሱ ሊያቆዩን ይችላሉ። በፍርሀት በስጋት ያን ሰው አንስቶ ወደ ሕክምና ተቋም ማውሰድ ላይ ችግሮች አሉ። ነገር ግን ያ ሰው ላይ የትራፊክ አደጋ ያደረሰ ተሽከርካሪ ወይም ደግሞ ባለሙያ ተጠያቂ ይሆናል። በወንጀል አይቶም ያለፈ ሰው የወንጀል ህጋችን አንቀጽ አምስት መቶ ሰባ አምስት ላይ የተመለከተው ምንድን ነው? አደጋ ላይ ያለውን ሰው አለመርዳት፣ አንስቶ ወደ ሕክምና ተቋም አለማውሰድ ዝም ብሎ ተጠያቂ ተሰሪነቱ ወደ እኔ ሊመጣ ይችላል፣ እስኪጣራ ድረስ ሊታሰር ይችላል ብሎ ሌላ መኪናም እየመጣ የሚያልፍ ከሆነ አደጋ ላይ ያለውን ሰው ደም እየፈሰ ያለውን ሰው ከባድ ጉዳት ያደረሰበትን ሰው አይቶ ያላፊ መሆኑ በማስረጃ በተረጋገጠ ጊዜ በወንጀል ህጋችን አንቀጽ አምስት መቶ ሰባ አምስት ላይ ተጠያቂ እንደሚሆን የወንጀል ህጉ ያመለክታል። በዛም እስከ ሁለት ዓመትም ሊቀጣ እንደሚችል ያስቀምጣል። ና አሽከርካሪዎች ምናልባት በብዛት እንደዚህ ዓይነት ወንጀሎች ይፈጸማሉ ና ጥንቃቄ ቢያደረጉ የወንጀል ህጋችን አንቀጽ 537 ላይ የተመለከተው ማንኛውም ሰው በቂ ምክንያት ሳይኖረው በምን ቸገረኝነት ገንዘብን ከመጥን በላይ በማፈለግ ወይም ደግሞ በንቀት በተለያየ ምክንያት በቂ ባልሆነ ምክንያት የህክምና እርዳታ ፍላጋ የወጣውን ሰው ህክምና አገልግሎት መከልከል ወንጀል እንደሆነ የወንጀል ህጋችን ላይ በግልጽ የተደረገገ ነው። ይህንን ያደረገው ሰው ወይም ደግሞ ተቋም የግል ድርጅት ሲሆን እስከ ስድስት ወር ደርስ ቀላል ስራትና በመቃጫው ሊቀጣ እንደሚችል የወንጀል ህጉ ያመለክታል። ከባድ የሆነ አደጋ ላይ ያለውን ሰው ካሁን ይሄ ደግሞ ተጠያቂነቱ ከፍላል የተቋሚም የባለሙያም ተጠያቂነት እስካሁን ሊተማል ሊደርስ በሚችል ስርዓት ሊያስቀጣ እንደሚችል የወንጀል ሕጋችን ላይ በግልጽ በአንቀጽ ሦስት መቶ ሰባ አምስት ላይ ተመልክተዋል። ስለዚህ ማንኛውም የህክምና ባለሙያ ወይም ደግሞ ተቋም በተለይም ከፍተኛ አደጋ ደርሶበት ጉዳት ላይ ያለውን ሰው የማገዝ ያለ ምንም ቅድመ ሁኔታ የህክምና አገልግሎት በተለይም የመጀመሪያ ደረጃ የህክምና እርዳታ የሚባለውን የመስጠት ግዴታ እንዳለባቸው፣ ይህንም ባለማድረጋቸው በሰው ላይ ከፍተኛ ጉዳት የደረሰ እንደሆነ እነሱ ላይ ተጠያቂነት የወንጀል ተጠያቂነት እንደሚያመጣ እስከ ሁለት ተፈል ደርስ በሚችል እስራት እንደሚያስቀጣ ማየት ይቻላል። ከትራፊክ አደጋ ጋር በተገናኘ በተለየ ሁኔታ በአዋጅ ሰባ ዘጠና ዘጠኝ ሁለት ሺ አምስት በወጣ አዋጅ አደጋ ደረሰበት ሰው ያለምንም ቅድመ ሁኔታ የህክምና እርዳታ አስወካ ህክምና እርዳታ የማግኘት መብት እንዳለው ተደንግጓል በአንቀጽ 27 አንድ ላይ። ይህንን እንግዲህ አዋጁ ለሚኒስትሮች ምክር ቤት እነዚህ ካሳንና የአስወካ ህክምና እርዳታን በተመለከተ ማሻሻያ ማድረግ እንደሚችል ስልጣን ይሰጣል። በዛው በአንቀጽ 16ና አንቀጽ 27 3 ላይ በተመለከተው አግባብ የሚኒስትሮች ምክር ቤት ደንብ አወጥቷል። በዛ ደንብ ደንብ ቁጥር 554 2016 በወጣ ደንብ መሰረት ይሄ የህክምና እርዳታ እስከ ሁለት ዓመት የሆነ የህክምና እርዳታ እስከ አምስት አመት ሆኗል። ስለዚህ ማንኛውም የህክምና ተቋም የትራፊክ አደጋ ያደረሰበትን ሰው ክፍያ ሳይጠይቅ የማጽት ግዴታ እንዳለበት አዋጁ ያስቀምጣል። ይህንን ደግሞ ያላደረገ የህክምና ተቋም የህክምና ባለሙያ ከአንድ አመት እስከ ሁለት አመት ሊቀጣ እንደሚችልም በአዋጁ አንቀጽ ሰላሳ ላይ በግልጽ የተደነገገ ስለሆነ አሽከርካሪዎችም፣ ባለሙያዎችም የህክምና ተቋማት ባለሙያዎችና የህክምና ባለሙያዎችም ከዚያ አኳያ ጥንቃቄ ሊያደርጉ እንደሚገባ የሚያመለክት ነው። የፍትህ ሚኒስቴር በማቋቋሚያ አዋጁ በተሰጠው ተግባርና ኃላፊነት መሰረት ለህብረተሰቡ የንቃተ ህግ የማሳደግ ስራ በንቃተ ህግ ትምህርት ስልጠና ዳይሬክቶሬት በኩል በፋና ኤፍኤም 98 ነጥብ 1 ና በፋና ብሔራዊ ሬዲዮ የተለያዩ መረጃዎችን እያደረሰ ይገኛል። ለበርካታ ጊዜያትም በጣቢያችን ሲተላለፍ መቆየቱ ይታወቃል። እየተላለፈም ይገኛል። ስለ ፕሮግራሙ ያላችሁን ሀሳብና አስተያየት በ0913157835 ና በ0913250324 ላይ በመደወልና በፍትህ ሚኒስቴር ገጽ ላይ የጽሁፍ መልዕክት በመላክ ያላችሁን አስተያየትና ሀሳብ እንድታሳውቁ የፍትህ ሚኒስተር ጠይቋል። አድማጮች፣ ስለዚህም ከላይ በተጠቀሱ ቁጥሮች እንዲሁም በጽሁፍ መልእክት በንቃተ ህግ ፕሮግራም ዙሪያ ያላችሁን ሀሳብና አስተያየት ታጋሩን ዘንድ ይህ መልእክት ተላልፏል። አድማጮች፣ ለዛሬው ያሰናዳ ነው የንቃተ ህግ ዝግጅታችን ያደመጣችሁትን ይመስል ነበር። ትህትና ካሳውን ፕሮግራሙን አዘጋጅቼ ያቀረብኩላችሁ። ሳምንት በሌላ ርዕሰ ጉዳይ ተመልሰን እንገናኛለን። መልካም ሳምንት ንቃተ ህግ። ንቃተ ህግ የፌዴሬ ፍትህ ሚኒስቴር ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዛውትር ሰኞ ረፋድ አምስት ሰዓት ከ30 ይቀርባል። ንቃተ ህግ።